የመርሲሳይ ዱ ክለብ ሊቨርፑል ጀርመናዊውን አማካይ ፍሎሪያን ቪርትስን ከባየር ሊቨርኩሰን ለማስፈረም ከስምምነት መድረሳቸው ተገልጿል። ሊቨርፑል ይህንን ተጫዋች ለማስፈረም ከዚህ በፊት አነጋግሮ የነበረ ቢሆንም ሊቨርፑሎች ያቀረቡት የ30 ሚሊዮን ዩሮ የዝውውር ሂሳብ በባየር ሊቨርኩሰን ውድቅ ሆኖባቸው እንደነበር ይታወሳል። አሁን ላይ ሁለቱ ክለቦች ባደረጉት ንግግር ሊቨርፑል ተጫዋቹን በ150 ሚሊዮን ዩሮ የዝውውር ሂሳብ ለማስፈረም ከባየር ሊቨርኩሰን ጋር በቃል ከስምምነት መድረሳቸውም ተነግሯል። የ22 ዓመቱ አማካይ ፍሎሪያን ቪርትስ አሁን ላይ ሊቨርፑልን ለመቀላቀል ከጫፍ መድረሱም ታውቋል ዝውውሩ እውን የሚሆን ከሆነ ሊቨርፑል ይህንን ተጫዋች በከፍተኛ ገንዘብ ያስፈረመው የመጀመሪያው ተጫዋች ይሆናል ከዛ ባለፈም የጀርመን ቡንደስሊጋ ከፍተኛው ተከፋይ በመሆን ወደ እንግሊዝ የተዘዋወረ ተጫዋችም ሊሆን ከጫፍ ደርሷል ከዛ ባለፈ ፍሎሪያን ቪርትስ በከፍተኛ ዋጋ ወደ ፕሪምየር ሊጉ የተዘዋወረ ተጫዋች በመሆን አዲስ ታሪክም ይጽፋል የምዕራብ ለንደኑ ክለብ ቼልሲ የቦሩሺያ ዶርትሙንዱን የፊት መስመር ተጫዋች ጄሚ ጌቲንስን ለማስ ሊያስፈርም በመስራት ላይ መሆናቸው ይታወሳል። አሁን ላይ ሰማያዎቹ ተጫዋቹን ከዓለም የክለቦች ዋንጫ ውድድር በፊት እንደማያስፈርሙት ተረጋግጧል። ቼልሲ ከተጫዋቹ ጋር በግል ከስምምነት ላይ ቢደርሱም ከቦርሺያ ዶርትመንድ ጋር ትናንት ምሽት የዝውር መስኮቱ ከአስር ቀናት በፊት ከመዘጋቱ በፊት ሊስማሙ አልቻሉም። ይሁንና በሁለቱም መካከል የነበረው ግንኙነት አሁን ላይ መቋረጡም ተነግሯል። ሰማያዎቹ የክረምቱ የተጫዋቾች ዝውር መስኮት ሲከፈት በድጋሚ እንቅስቃሴን እንደሚጀምሩም ይጠበቃል። በሌላ በኩል የሲሚላኑን ግብ ጠባቂ ማይክ ሚኒዮንን ለማስፈረም ሲሰሩ የነበሩ ሰማያዎቹ የግብ ጠባቂው ዝውውር መቋረጡም ተገልጿል። ቼልሲ ለግብ ጠባቂው የተጋነነ ክፍያ የመክፈል ፍላጎት እንደሌላቸውም ተዘግቧል። በአሰልጣኝ ፒፕ ጋርዲዮላ የሚመራው ማንቸስተር ሲቲ የክረምቱን ሶስተኛ ፍራሚያቸውን ይፋ አድርጓል። ማንቸስተር ሲቲ የኦሎምፒክ ሊዮኑን የመሃል ሜዳ ተጫዋች ሪያን ቼርኪን ማስፈረማቸውን ትላንት አስታውቋል። ማንቸስተር ሲቲ ለተጫዋቹ ዝውውር ለኦሎምፒክ ሊዮን 40 ሚሊዮን ዩሮ ሂሳብ ማውጣታቸውም ተነግሯል። የአንድ ዓመቱ ተጫዋች ሪያን ቼርኪ ለማንቸስተር ሲቲ የአምስት ዓመት ኮንትራት እስከ 2030 ፍርሚያውን አኖሯል። ተጫዋቹ ባለፈው የውድድር ዓመት ለፈረንሳዊ ክለብ 15 ጎሎችን ማስቆጠሩም ይታወቃል። ተጫዋቹ በቀጣይ በማንቸስተር ሲቲ ቤት የዓለም የክለቦች ዋንጫ ውድድር ላይ የስብስቡ አንድ አካል ሆኖ በውድድሩ ይካትታልም ተብሏል። ከፍርሚያ በኋላ ተጫዋቹ እንደተናገረው ከሆነ ደጋፊዎች ለቡድኑ ምን መስጠት እንደምችል ለማየት ይጠብቁ፣ ለማንቸስተር ሲቲ ያለኝን አቅም ለማሳየት ጓጉቻለሁም ብሏል። ከዛ ባለፈ ከፍርሚያ በኋላ ተጫዋቹ እንደተናገረው ከሆነ ሕልሜ አሁን በማንቸስተር ሲቲ መጫወት ነበር እውንም ሆኗል ሲል ሀሳቡን ተናግሯል። ከማንቸስተር ሲቲ ጋር በቀጣይ የውድድር ዓመታት ጠንክሬ እሰራለሁ ያለው ሪያን ቼርኪ ከዛ በኋላ ከማንቸስተር ሲቲ ጋር ስኬታማ ጊዜን አሳልፋለሁ ሲልም ሀሳቡን ገልጸዋል። የብራዚል ብሔራዊ ቡድን ለዓለም ዋንጫ ማለፉን አረጋግጧል። የአምስት ጊዜ የዓለም ዋንጫ አሸናፊ የሆነችው ብራዚል ትላንት በሜዳዋ ፓራጓይን አስተናግዳ አንድ ለዜሮ በሆነ ውጤት ማሸነፍም ችላለች። የሴሌሳዎቹን ብቸኛና የማሸነፊያ ግብ የሪያል ማድሪዱ ኮከብ ተጫዋች ቪኒሲየስ ጁኒየር ከመረብ ጋር ማገናኘትም ችሏል። ድሉን ተከትሎ ቢጫ ለባሾቹ አርጀንቲናን በመከተል ለ2026 የዓለም ዋንጫ ማለፋቸውን አረጋግጧል። በቅርቡ ጣሊያናዊውን አሰልጣኝ ካርሎ አንቼሎ የሾሙት ብራዚሎች በሁሉም የዓለም ዋንጫ መድረክ ውድድር ተሳታፊ በመሆን ታሪክም መስራት ችሏል። ከዛ ባለፈ ሌሎች የደቡብ አሜሪካ ሀገራት ጨዋታዎች ትላንት ምሽትም ተደርጓል። ኡራጋይ ቬንዙዌላን ሁለት ለባዶ ስታሸንፍ፣ አርጀንቲና ከኮሎምቢያ ያደረጉት ጨዋታ አንድ ለአንድ በሆነ አቻ ውጤት ተጠናቋል። ፔሩ ከኢኳዶር ጋር ያደረጉት ጨዋታ ዜሮ ለዜሮ በሆነያቻ ውጤት ተጠናቋል። ይህንን ተከትሎ ኢኳዶር በታሪኳ ለአምስተኛ ጊዜ በዓለም ዋንጫ መሳተፍ የቻለችበትንም ቲኬት ቆርጣለች። ከዚህ በፊት 2002፣ 2006 እና 2014 ከዛ ማለፈ 2022 ላይ በዓለም ዋንጫ መሳተፍ የቻለችው ኢኳዶር ትናንት በዓለም ዋንጫ ማጣሪያ ጨዋታ ላይ ከፔሩ ጋር ባዶ ለባዶ መለያቷን ተከትሎ በቀጣይ በ2026ቱ የዓለም ዋንጫ መሳተፍ የሚችልበትንም ቲኬት ቆርጣለች።